እስቲ ምጣና ወደ ሳውዲ እንግባ። ያው ስምንተኛ ሳምንታችን ነው ሳውዲ ዘመቻ ሳውዲ ብለን ከጀመርን በወቅታዊ ጉዳይ ላይ ሳውዲ ላይ በየሳምንቱ በየጊዜው የምንሰማቸው ነገሮች በራሳቸው በጣም አሁን አሁን አሁን እንደውም ከማስደንገጥ ከማሳዘን ከማስቆጨት አልፎ እያስገረሙ ኑላ ነው ያሉት በየጊዜው በሳኡዲ ሳኡዲ አረቢያ በዜጎቹ ላይ በተለይ በውጭ ሀገር ዜጎች ላይ እያወጣች ያለችው ሕግ ተባባሪ ያዘጋጁ አብዱል ከሪም በስፋት ገልጾ ልና እንደ እንደ መነሻ ያህል በዚህ በውጭ ሀገር ዜጎች ላይ የግብር ወይም የታክስ ሲስተም ዘርግታለች ሳኡዲ አረቢያ እንግዲህ ከዚህ ከጁላይ ወር ጀምሮ በተግባራዊ የሚሆን ነው። ምንም አይነት ድርድር ምንም አይነት ይሄ የማራዘም የምህረት የሚባል ነገር የለም። በነገራችን ላይ ወርሃዊ ነው የወጣው ስለዚህ ቤተሰብ ያለው ሳውዲ ሳኡዲ ላይ ቤተሰብ ያለው የውጭ ሀገር ዜጋ በቤተሰቡ ቁጥር ልክ ሚስትም ኖረው ልጅም ኖረው ከራሱም ጋር ጨምሮ መቶ መቶ የሳውዲ ሪያል በየወሩ እንዲከፍል የሚያደርግ አዲስ ሕግ አውጥታለች። ይህም እንግዲህ በሳውዲ አረቢያ ውስጥ እንግዲህ ኢትዮጵያኖችን ጨምሮ በርካታ የዓለም ሕዝብ መናኸሪያ ነች ብለናል ከዚህ በፊት። በርካታ የሁሉም ሀገራት ዜጎች ማለት እንችላለን ይኖርባታል ና ለረጅም አመታት ከአስር አመት ከአስራ አምስት አመት ከሀያ አመት በላይ በትዳር ተዋልደው ተጋብተው የሚኖሩ አሉ። ስለዚህ እንግዲህ አንድ አባወራ ከሚስቱ ጋር ጨምሮ ሶስት ልጅና አራት ልጅ ካለው በወር ወደ ስድስት መቶ ና አምስት መቶ ሪያል ግዴታ የመክፈል ግዴታ ተጥሎበታል ማለት ነው። የተለያየ አሁን የሚመጡ እንትኖች አሉ። ከስሞታዎች ጋር ደግሞ የሚመጡ አስተያየቶች አሉ በምህረት አዋጅ ሳቢያ ዜጎች እንዲወጡላት የጠየቀችው ሳውዲ የጠበቀችው ያህል ዜጋ እየወጣ አደለም። ደግሞ በዚኛው እየሞከረች ነው የሚል እየወጣ ነው እና ከጁላይ ዘጠኝ ጀምሮ ከሁለት ቀናት በፊት ሌላም አንድ አዲስ የታክስ ህግ አውጥታለች። ይሄውም በለስላሳ መጠጦች እና በአነቃቂ ወይም ኤነርጂ ድሪንክ በሚባሉት በእነሱም ላይ አውጥታለች አዲስ ህግ። እስቲ የወዳጃችንን የተባባሪ አዘጋጅ የአብዱል ከሪምን መረጃ እንስማምና ተመልሰን መተን ደግሞ እናወራበታለን። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ። አብዱልከሪም እባላለሁ ከሳውዲ ሹ አብዱል ከሪ ይባላል ከሳውዲ አረቢያ ነው። እንግዲህ የሳውዲ ጉዳይ ላይ ነው በአሁኑ ሰዓት ላይ ያለው ራስ ምታት ምጣት ከዚህ በፊት በመኖሪያ ፍቃድ በሌላቸው ዜጎች ላይ የዘጠና ቀን አዋጅ ለጥቆ የአንዱን አዋጅ ተጨማሪ ተደርጎላቸው የዛ ራስ ምታት ምጣት ባልዳነበት ሰዓት ላይ ሌላ ተጨማሪ የመኖሪያ ፍቃድ ባላቸው ዜጎቻችን ላይ አዋጅ አውጥታለች። ሳውዲ አረቢያ ከማውጣት አልፋት ተግባራዊ አድርገዋለች። እንግዲህ እሱ ምንድን ነው? መኖሪያ ፍቃድ ያላቸው ዜጎቻችን እዚህ ሀገርም የተወለዱ አሉ። ምንም እናት ሀገራቸውን የማያውቁ ጭራሽ ብዙ ብዙ ልጆች አሉ። ከእንደገና ሀያ አመት ሰላሳ አመትም እዚሁ ተወልዶ ያደጉ ሰዎች አሉ። የሚ ሀገር ዜጎችን ባይሆኑ የመናዊ የተለያየ አገር ዜጎች አሉ። እነዚህን ከእንግዲህ ሳውዲ አረቢያ ላይ መኖር ቀላል አይደለም። በየወሩ መቶ መቶ የሳውዲ ሪያል ይከፈላል። አንድ ሰው ህጋዊ ሆኖ ከኖረ ሳውዲ አረቢያ ላይ መቶ ሪያል በወር ይከፍላል። ለዚህኛው ዓመት ማለት ነው ሁለት ሺ አስራ ሰባት ሁለት ሺ አስራ ስምንት ላይ ደግሞ በየወሩ ሁለት መቶ ሪያል ይከፍላል። ሁለት ሺ አስራ ዘጠኝ ላይ በየወሩ ሶስት መቶ ሪያል እየጨመረ አራት መቶ ሪያል ነው የሚከፈለው የሳውዲ መንግስት አሁን ያጸደቀው ማለት ነው። እንግዲህ እያንዳንዱ ዜጋ በየወሩ ይህን ያህል ገንዘብ እየከፈለ የትምህርት ቤት አለ፣ የቤት ኪራይ አለ፣ የመኖሪያ ፍቃድ የማሳደስ የሚያሳደስበት ገንዘብ አለ። በጣም በጣም በጣም በጣም አዳጋች ሆኗል ኑሮ በዛ ላይ እቃዎች እየጨመሩ ነው ያሉት ና እኔ ልናገር የፈለግኩት ምንድን ነው? እነዛ መኖሪያ ፍቃድ የሌላቸው እንኳን ወጥቶ ባላለቁበት ሳ ላይ ተፍትሽ ይመጣል በሚባልበት ሳት ላይ ተጨማሪ ደግሞ ለህጋዊው ሰው እንደዚህ አይነት ራስ ምታት ተፈጥሯል እና አብዛኞቹ አሁን ማቃቸው የውጭ ሀገር ዜጎችም ሆኑ የራስ የሀገር ዜጎች ሀያ ዓመት ሰላሳ ዓመትም ይቆዩዋሉ። ወልደው የሚኖሩ አሉ። እንደውም አብዛኞቹ እንደ ሁለተኛ ሀገራቸው ነበር አድርገው ሲቆጥሯት የነበረው ሳውዲ አረቢያን። እቺ ሀገር የተባረከች ሀገር እናት። በእርግጥ የተባረከች ሀገር ብትሆን ከጊዜ ወደ ጊዜ ብዙ ነገሮች እየተቀየሩ ይመጣሉ እና አሁን የሆነ ቅስም የሚሰብር ነገር ነው ያጋጠማቸው። እንዴት ልንሆን ነው? እንዴት አድርገን ነው ይህን በየወሩ ይከፈልን? እንግዲህ አራት ልጅ አለው አለ፣ አምስት ልጅ አለው አለ። እነዚህ ሰዎች ለአራት ልጅ በዚህኛው ቦሌቶች አስራ ሰባት አራት መቶ ሪያል በወር ይከፍላል የሚስቱን ጨምሮ አምስት መቶ ሪያል የራሱን ጨምሮ ስድስት መቶ ሪያል ይከፍላል በወር እንግዲህ የቤት ኪራይ ማክሲመም እንኳን ስንትና ስንት እንደሚመጣ እናውቀዋለን። እና በጣም በጣም በጣም አስጊ ሁኔታ ላይ ነው ደርሰው ይህ ነገርን መንግስት የሳውዲ መንግስት ምህረት ያደርጋል ቢባል ይተዋል ቢባል የማይሆን ነገር ነው፣ ዘበት ነው። የሳውዲ መንግስት እንደው በመሰረቱ ምንድን ነው በቃ ያቀደው የውጭ ሀገር ዜጎችን የቆዩትን ማስወጣት እና በቃ ሁሉን ነገር በሀገሪቱ ዜጎች እየተካ ሁሉን ነገር እያስተካከለ እያስተካከለ በአገሪቱ ዜጎች ላይ የስራ እድል መክፈት። ለረዥም አመታት ከሰላሳና ከአርባ አመታት በላይ የውጭ ዜጎችን ስናስተናግድ ቆይተናል። ከዚህ በኋላ ግን ባለው ኮንዲሽን ማብቂያውና መቋጫው ነው። የተለያየ ግብሮችን ይጥላል። ለምሳሌ ኢንሹራንስ የሚባል ነገር ያስከፍላል። አሁን ለምሳሌ ኢንሹራንስ አንድ የመኖሪያ ፈቃድ ሲኖረ ኢንሹራንስ አለ። ከእንደገና የሰራተኛና ማህበራዊ ጉዳይ የሳውዲ አረቢያ የሚከፈል ገንዘብ አለ። ተጨማሪ የመኖሪያ ፈቃድን የምታሳድስበት ገንዘብ አለ በዛ ላይ ነው ተጨማሪ ደግሞ ይህንን አዋጅ ያወጣባቸው እንግዲህ አራት አይነት አዋጅ በአንድ በውጭ ሀገር ዜጋ ላይ ደሞዞ ሁለት ሺህ ሪያል በማይሞራ ዜጋ ላይ ማውጣት ማለት ምን አይነት ነው? እስኪ ምግብህ እንኳን ለራሱ እና ቋጥሬ ወደ ሀገር እገባለሁ ብለ እንኳን እንዳታስብ ነው ያደረጉት። እና እኔ ለዜጎች የምናገረው ከዚህ በፊት ስደት መኖሪያ ፍቃድ በሌላቸው ዜጎች ላይ ብዙ ነገሮችን ሳስተምር ነበር። አሁን ደግሞ መኖሪያ ፍቃድ ባላቸው ዜጎች ላይ ይህን የምፈልገው ነገር የሰው ልጅ የእግዚአብሔር የአላህ ጸጋ በአንድ ቦታ ላይ የሚወሰን አይደለም። የትም ቦታ ላይ የሚካሄድ የፈጣሪ ጸጋ አለ እና ሀገራችንም ላይ ብንሄድ ነገሮች ከዚህ የከፋየው ሊሆንብን አይችልም ከዚህ በኋላ እየባሰ እየባሰ የመጣው እንዲሁም በተቃራኒ መልኩ የራሳችን ሀገር የማንለው አገር ላይ ነው ብዙ ነገሮች እየከበዱ የመጡት። ስለዚህ አሁንም ቢሆን ልናገር የምፈልገው ሰላሳ አመትም አርባ አመትም ሀያ አምስት አመትም የተቀመጠ ሰው ምን ይዤ ልግባ የሚለውን ነገር ትቶ ህይወት እኮ ከዜሮ መጀመር ይቻላል። ምንም ማለት አይደለም ቦታ መቀየር ነው እና ብዙ ራስን ወደታች ከማውረድ ብዙ ከማሰብ ብዙ ከመጨነቅ እንግዲህ ይህ ነገር ሊስተካከል የማይችል ከሆነ ወደ እናት ሀገራችን ብንገባ የሚል መልእክት ነው የማስተላልፈው። ፎር ኤግዛምፕል እነዚህ ሚድል ኢስት ያሉት እነዚህ መካከለኛው ምስራቅ ያሉ ሀገሮች ገልፍ ሀገሮች በተለይ የፈለገ ሀያም ሰላሳም አመት ብትቀመጡ ዜግነት የሚባል ነገር አይገኝም። ስለዚህ ኢሮፓ አይደለም ያለ ነው። እነዚህ በንጉሳያን ሀገር ላይ የሚተዳደሩ ሀገሮች ስለሆኑ ለወደፊቱ ጥሩ ነገር ይመጣል ብሎ ማሰቡ ጥሩ ስላልሆነ በጊዜ የራሳችንን አደራጅተን ወደ ሀገራችን ገብተን የራሳችንን መስመር በሚይዝ ቆንጆ ነው ብዬ ስለማምን፣ እንግዲህ ከዚህ በላይ ምንም አይነት ምክር የለኝም። ብቻ ለሁሉም ነገር እስኪ ፈጣሪ ያስተካክለው ነው የምለው። ቴንኪዩ ው ተመጮቻችን አብዱልከሪምን በጣም ነው ምናመሰግነው። አብዱልከሪም እንግዲህ ከዚህ ፕሮግራማችን ከመዘገብ ባሻገር ቅድም እንዳለው የተለያዩ መረጃዎችን በማህበራዊ ድረገጾች ላይ በማውጣት መረጃዎችን ቶሎ ቶሎ ለወገኖቹ የሚያቀርብ ነው። እንግዲህ ከዚህ ጋር በተያያዘ ስቴፕ ፊድ የተባለ ድረገጽ አለ። ሳውዲ አረቢያ ላይ ከሳውዲ ጋዜጣ በተጨማሪ የተለያዩ ሰዎችን በዚህ ጉዳይ ላይ እየዞረ አነጋግረው ነበር እና በእርግጥ ስማቸውን በምህጻረ ቃል ነው እያስቀመጠ የነበረውና በተለያየ የስራ ሁኔታ ውስጥ ያሉትን ነው፣ በኮንስትራክሽን ባለሙያዎች፣ ትንንሽ ስራ የሚሰሩትን፣ ብዙ ቤተሰብ ያላቸውን ሰዎች እና። ሁለት ጥያቄዎች ነበር ሲጠይቁ የነበረው የአዲሱ የሳውዲ አረቢያ በውጭ ሀገር ዜጎች ላይ የተጣለው ግብር ምን አይነት አንድምታ አለው በአሁን ባለው ሰዓት? ሁለተኛስ እንደ አማራጭ ምን አማራጭ አለ የሚል ጥያቄ ነበረ ያቀረበው። የተወሰኑ የውጭ ሀገር ዜጎችን ተጠቅመዋል። እንግዲህ ኤኬ ብለው ደግሞ ያስቀመጠ አሁን በመጻረቃ ነው ያስቀመጠ ያሉት ስማቸው አልተጠቀሰም። የኮንስትራክሽን ባለሙያ ነው ኤኬ። ሲናገር ምንድን ነው ያለው? በሳውዲ አረቢያ ለ11 አመት ነው የኖረው። 11 አመት ሙሉ ሳውዲ አረቢያ ኖረዋል። አጭር ነገር ነበር የተናገረው ከመቀበልና ከማክበር ውጭ ምንም አማራጭ የለንም ነው ያለው። ህጉን መቀበል መስራት እስከምንችልበት ሰዓት ድረስ መስራት፣ ነገሮች ካቅም በላይ ሲሆኑ አገሩን ጥሎ መውጣት ነው። ከዛ ውጭ ምንም አረጋ ሌላ አማራጭ ሌላስ አማራጭ የምትለው ሲባል ስራችን መስራት ነው ያለው። አዲሱ ታክስ የሚፈጥረው ጫና ምንድን ነው ሲባል ሶስት ልጆቼና ሚስቴ አብረውኝ ይኖራሉ ነው ያለው። ቅድም አብዱል ከሪም ሲናገር ነበር። ስለዚህ ሶስት ልጆቹ ሚስቱ እንዲሁም ለሱ አምስት መቶ ሪያል በወር ይከፍላል ማለት ነው። ይህ ተጨማሪ ተጠራቅሞ የሚከፈለው ታክስ በነገራችን ላይ በየወሩ አይደለም የሚከፍሉት። አሁን እንደተረዳ ነው፣ የቪዛ ሲያሳድስ ወይም የአመታዊ ለምሳሌ ልጆች ትምህርት ቤት ጋር ከቪዛ ጋር በተገናኘ አመታዊ ላይ አንድ ላይ ተጠራቅሞ ነው የሚመጣው ይበር። ስለዚህ ያንን ነገር መክፈል የሚችሉበት አይነት አቅም አይደለም። እንደውም አንዳንድ ጊዜ ስታስቢ በነጠላ ያገኘሻትን መወርወር ይሻላል። ምክንያቱም ወደ ቤተሰብ ትልክ ያለሽ ብዙ ብዙ ነገሮች ይጠፋሉ ና ትልቅ ተጽዕኖ ፈጥሮ ብናን የቤት ኪራይ አለ፣ ያለ የትምህርት ቤት የልጆች ወጪ አለ። ይሄ ሲጨመርበት ደግሞ እጅጉን አዳጋች ነው ያለው። በካምፓኒዎች ደረጃ ስተብለው ተጠይቀው ነበር። እነዚህ ሰዎች ካምፓኒዎች ለምሳሌ በወጣው አዲሱ የግብር አዋጅ ላይ ምናልባት የደሞዝ ጭማሪ የማድረግ ወይም ድጎማ የማድረግ ነገር አለ ወይ ተብሎ ሲጠይቅ፣ በዚህ ጉዳይ ላይ ማንም ሰው እርግጠኛው ነው መናገር አይችልም። እርግጠኛም አይደለንም፣ ያደርጋሉም ብለን አናምንም ነው የተባለው። ሌላው ኤስኤች የተባለ ደግሞ አንድ ግለሰብ በሳውዲ የኖረ ነው። በሀገሪቱ ያለ ኢኮኖሚ ተጽዕኖ ሪፎርም ፕሮግራም እየተደረገ እንደነበረ ነው የገለጸው። ምክንያቱም ባለፈው እንዳል ነው ከዚህ ከነዳጁ ባሻገር በዚህ በጭስ አልባ ኢንዱስትሪ ከግብር ጋር ከተለያዩ ነገሮች ጋር በተገናኘ ሲስተሙን መቀየር ስለፈለገች ሪፎርም ፕሮግራም እየተዘጋጀ ነበር። እንደ አዲስ እንዴት ነው የሀገሪቱን ገቢ ማዋቀር የምንችለውና ይሄን እናቅ ስለነበረ ይሄ እንደሚመጣ መገመት ቀላል ነው ነው ያለው ና ኢንጂነር ነው ለእኛ ቀላል ነው ነው ያለው። በዚህ ምክንያቱም ከውጭ ሀገር ዜጎች ጋር ደሞዙን ሲያነጻጽር የእኛ ደሞዝ የተሻለ ስለሆነ ብቻዬንም ስለምኖር በተለይ ብቻቸው ነው የሚኖሩት የተሻለ ነው፣ ግን ቤተሰብ ኖሯቸው በዝቅተኛ የስራ መደብ ውስጥ በብዛት እንግዲህ ከሌሎች ሀገራቶች ከመካከለኛው ምስራ ከአፍሪካም ሀገር የሚሄዱት በዝቅተኛ ስራ ላይ ነው የሚሳተፉት እና ከነዚህ ለሚመጡት ግን በጣም የማይታሰብ ነው ነው ያለው። ሀገሪቷ እንደ ሀገር ታክስ የማስከፈል አዋጆችን የማውጣት በውጭ ሀገር ዜጎች ላይ የትኛውንም አይነት ህጋዊ የሆነ ነገር የመደንገግ መብት አላት። በዚህ ጉዳይ ላይ ክርክርም ምንም ሊነሳ አይችልም ነው ያለው። ከቅርብ ዓመታት ወዲህ በነዳጅ ዋጋ ላይ እየታየ ያለውን የዋጋ ግሽበት ስናይ ይሄንን ታክስ መጠበቁም ቀላል ነው የተባ። ምክንያቱም የሳውዲ አረቢያ የነዳጅ አቅርቦት የዋጋዋ ጉዳይ ከጊዜ ወደ ጊዜ እየጨመረ እየጨመረ ነው የመጣውና ከዚህም በላይ እንግዲህ አሁን ሌላ ምን ሊመጣ እንደሚችል አናውቅም። በነገራችን ላይ ቅድም እንደተባለው ሳውዲ ብቻ አይደል። አሁን በግብር አዋጅ ስንሄድ ገልፍ ሀገራት ቅድም ስናወራ ነበር፣ በቀደም ዕለት ሳውራሽ ነበር። ገልፍ ሀገራት በዚህ በግብር ይሄ ወለድ በባንክ በኩል ያለ ወለድ ግብር ምናምን የሚባሉ ነገሮች አሁን ሀራም የሚባለው ነውር ነው ማለት አይደረግም። ከወለድ ነፃ ነው የባንክ ስርዓታቸው ራሱ ግብር የሚባል ነገር አይኖርም። እንደውም ከአውሮፓ ሀገር ከሚኖሩ ኢትዮጵያኖች ማለት ተስተካከለ ህይወት የሌላቸው ኢትዮጵያኖች ይልቅ አረብ ሀገራት ላይ የሚኖሩ ኢትዮጵያኖች ገንዘብ የመያዝ ነገራቸው የተሻለ ነው። የሚባለውም አንዱም በዚህ ነው። ይሄ ቢል የታክስ ምናምን የሚባሉ ነገሮች አያሰጉሽም። ንጹህ ደሞዝሽን ነው የምትቀበዩ። ከዛ በኋላ ማድረግ የምትፈልጊው በእርግጥ ያው ያሉት ነገሮች ስለሚያጓጉሽ እዛው እንድጨርሽ የሚያደርጉበት የራሳቸው ሲስተም አላቸው። ገንዘብሽን ይዘሽ እንዳትወጪ ያደርጉሻል በብዛት ግን በህግ ደረጃ አሁን በአዋጅ ደረጃ በግብር ሳውዲ እንግዲህ ፊት አውራሪ ሆናለች። ዩኤም ከወራቶች በፊት ሜ አካባቢ ላይ ጀምራ ነበረ ግን በእቃዎች ላይ ነው የጀመረችው በለስላሳ መጠጦች ላይ ቤተሰቤን ለማምጣት እቅድ ነበረኝ አሁን ትችዋለሁም ያለ አንድ ተጠያቂ አለ ምክንያቱም በዚህ በወጣው አዋጅ ዙሪያ ላይ ራስንም ችሎ መኖር አዳጋች ነው ብሏል። ቅድም አብዱል ከሪም እንዳለው እንግዲህ ይሄኛው ሌላኛው ሲስተማ ነው በቃ የሳውዲ አረቢያ የራሷን ዜጎች የራሷን ዜጎች በማሰራት ደረጃ ይሄውን ቀድማለች። ከዚህም በፊት በባንክ በተለያዩ የመንግስት መስሪያ ቤት ተቋሞች ላይ ከአንድ ህንድ ከአንድ ፊሊፒን ወይም ከአንድ ሌላ አፍሪካ ዜጋ በስተጀርባ አንድ ሎካል ሰው አስቀምጠው ስራውን እያሰለጠኑ የመቀየሩን አይነት ነገር እየያዙት ነው በራሳቸው የመቀየርና በአንድ ጉዳይ ላይ ወይም በአንድ ነገር ላይ እንኳን ቢቆም ችግር የለውም ግን ይሄ ግራጁዋል ኢንክሪዝ አለው በየአመቱ የሚጨምር ነገር ስላለው ሳኡዲ ውስጥ ለመኖር እንግዲህ አዳጋጅ ስለሆነ እነሱ የሚፈልጉት በራሳችን ሰዓት በፈቃደኝነት ተገፍተን እንድንወጣ ነው ትልቁ ሲስተሙ የሚባለው እሱ ነው ይሄ የሳውዳይዜሽን ሳምንት ለት ልናነሳው ነበር ጊዜ ስላላገኘ ነበር ያለፍ ነው የእሱ ቅድመ ተግበሪያ ዋነኛ መሳሪያ እኮ ነው እየተደረገ ያለው የራሳቸው ዜጎች በመንግስት መስሪያ ቤቶች ረገድ ድሮም የሳውዲ ዜጎች ነበሩ ግንባር ቀደም ተሳታፊዎች። ነገር ግን የግሉን ሴክተር ለመቆጣጠር ነው ይሄኛው እቅድ የመጣው። ስለዚህ በተለይ ወጣት ስራ አጥ የሳውዲ ዜጎችን ለመታደግ ይህንን የማስፋት ሂደት ነው እየተደረገ ያሉ። ምዕራባውያን በምን የስራ ዘርፍ ሳውዲ ላይ እየሰሩ እንዳለ ትንሽ ነካክተ ነው ነበር። ትልልቅ የሚባሉ የስራ ደረጃዎች ላይ የቴክኒካል ነገሮችን የሚጠይቅ ቦታዎች ላይ ነበሩና ይህንን ሁሉ ምንድን የማውረር አይነትም በለው ያን የመተካት ሂደት ነው። እንደ ሀገር ካሰብከው ምናልባት ትክክለኛ መንገድ ሊሆን ይችላል። ለዜጎች ቅድሚያ የመስጠት አዝማሚያ ለሚኖሩት ዜጎች ደግሞ ምን እየፈጠረ ነው ጥያቄው? አሁን ለሌላ አገር ዜጎች እንግዲህ ኢትዮጵያውያኖች፣ አሁን ዞሮ ዞሮ ወደኛው ነው የምንመጣው። ወደ ራሳችን ሀገር ዜጎች ነው የምንመጣው። ሌሎቹ ሌሎች ሀገር ዜጎች እንግዲህ የራሳቸውን ዜጎች ይዘው ሌላ ፕሮግራም መስራት ይችላሉ። ወደኛው ሀገር ግን ስንመጣ ኢትዮጵያውያኖች አሁን በቀውስ ላይ ቀውስ፣ በጭንቀት ላይ ሌላ ጭንቀት ነው እየተደረበ ያለው። በነገራችን ላይ ህጉ በጣም ከመጥበቁ የተነሳ ማንኛውም ኢትዮጵያዊ ይሄ ህግ ከወጣበት ጊዜ ጀምሮ ወደ ሀገር መግባት ቢፈልግ ኤርፖርት ላይ ይህንን የግብር የተጣለበትን ግብር ሳይከፍል መውጣት አይችልም። ኤርፖርት ላይ ይመለሳል። ይህም ሌላው አንዱ ህግ ነው። ስታበዛው፣ ሳውዲ ስታበዛው ከትናንት በስቲያ ጁን 9 2017 ጀምሮ 100 ፐርሰንት ታክስ በሲጋራ ላይ እንዲሁም 50 ፐርሰንት ታክስ በለስላሳ መጠጦች ላይ ጨምራለች። ውጡ የውጡልኝ አዋጅ እኮ። እኔ ግን በሰው በሰዎች ላይ ከተጣለው ግብር ይሄኛው ይሻላል። አዋ በደንብ ይሻላል። ምንም ሊደንቀን ለምሳሌ ሁለት መቶ ሀምሳ ሚሊ ሊትር ጣሳ፣ ይሄ ኮድ ሬድ የሚባለው ለስላሳ መጠጥ ኤነርጂ ድሪንክ ነው፣ ሀይል ሰጭ መጠጥ ማለት ነው። በሁለት የሳውዲ ሪያል ነበር የሚሸጠው። አሁን ከትናንት በስቲያ ጀምሮ አራት ሪያሉ ነው። ኦኬ ሬድ ቡል የሚባለው መጠጥ ይሄ አነቃቂ በተለይ በጣም ከከተማ ከከተማ ላይ ሹፌሮች በብዛት ሲወጡ ማደያዎች ላይ የቆሙ እየጠጡ ንቃት የሚያገኙበት ብዙ አገልግሎት አለው የሚባለው፣ እሱ ደግሞ ከ10 ሪያል ወደ 12 ሪያል አድጓል። አሁን ሁለት ሪያል ብቻ መሆኗን አናቲ የሚቀጥለው ወር ላይ የሚፈጠረው ነገር አይታወቅም። ከዚህ ሁሉ የጭማሪ ዜና ባሻገር ደስ ብሎሽ ነው። የሀገሪቱ የውስጥ ሚዲያ እንግዲህ በስድስት ወር ጊዜ ውስጥ ታርጌት ያደረገው የግብር ስብሰባ መጠን አስቀምጧል። አንድ ነጥብ ሰማኒያ ሰባት ቢሊዮን ዶላር ወይም ደግሞ ሰባት ቢሊዮን የሳውዲ ሪያል በስድስት ወር ጊዜ ውስጥ ከእነዚህ ሁሉ አጠቃላይ የግብር ወጃዎች እንደሚሰበስብ የሀገሩ ይሄ ሎካል ሚዲያ የሚባለው አስታውቋል። ቅድም እንዳልኩሽ ዩኤኤም ተመሳሳይ እርምጃ እየወሰደች ነው፣ በለስላሳ መጠጦች በአንዳንድ ጉዳዮች ላይ ስለዚህ የምግቡ አቅርቦት አሁን እኮ የሚያስቅሽ ነገር አንድ ሊትር ውሃ በለምሳሌ ዩኤ ላይ በሁለት ድርሃም እየተሸጠ አንድ ነጥብ አምስቱ ግን ነዳጅ በአንድ ወር ከ ሰላሳ አምስት ድርሃም አይነት ነገር ይሸጣል፣ እና የነዳጁ ዋጋ ከምግቡ አቅርቦቱ የማይመጣጠም ነገር እና አስገራሚ ነገሮችም አንዱ ነው አንዱ ነው ነዳጅ ከጠብታ ውሃ ያነሰ። ከዚህ ጋር በተያያዘ ዩኤም ተመሳሳይ የዩኤ ያው ብልጠት አለበት የሳውዲ ፍለፊት ነው። የዩኤ ብልጠት አለበት። ዩኤ ምንድነው እያደረገች ያለችው? ትንቲ ትንቲ ባለፈው ማንስተ ነው ነበር ትንቲ ትንቲ ኤክስፖ አላት ዩኤ። ወደ አራት መቶ ሀምሳ ሺህ ካሬ ላይ የሚሰፍር ግሬተስት ሾ ኦን ኤርዝ ነው የተባለው በዛ የዓለም ላይ ያሉ ቴክኖሎጂዎች በሙሉ የሚታዩበት ኤግዚቢሽን ፕሮግራም አዘጋጅታለች። ግን እስከ 20 ድረስ አሁን ዩኤ 2030 ላይ ግንባታ አቆማለሁ ብላለች። ምንም አይነት ግንባታ አይኖርም። በ2030 ገንብቼ ጨርሳለሁ የምትለው ማድረግ ያለ እስከ 2020 ግን የተማረ የሰው ሀይል ብቻ በሀገሪቱ እንዲኖር ይሄ በዝቅተኛ የስራ ይሄ ሌበር የሚባለው ነገር በሙሉ ከሀገሪቱ እንዲወጣ። ይሄ እንግዲህ ከአራት ዓመት በፊት ጀምረዋለች ከታክሲ ሹፌሮችን ወደ ሜትር ታክሲ በመቀየር ከሀገር በማስወጣት ጀምራለች። እና አንድ አጠቃላይ ወቅታዊ ጉዳያችንን ስንጠቀልለው ገልፍ በምንላቸው በእነዚህ ሰባት ሀገራቶች ውስጥ ኩዌትን ጨምሮ፣ ኳታርን ጨምሮ፣ እነ ጆርዳን፣ እነ ኦማን፣ እነ የመንን ጨምሮ ከአምስት ዓመት በፊት እንደነበረው አይነት ህይወት አይደለም ለኢትዮጵያውያኖች፣ በተለይ ምክንያቱም እኛ ነው ወክለን ማውራት ያለብን። እዚህ ጋር እንደዛ አይነት ህይወት አይደለም አሁን እየገጠመን ያለው፣ እየባሰ እየባሰ እየባሰ መሄድ ነው። ና ይሄ ልክ ተበላበት እንደሚባለው አይነት የቢዝነስ ስራ ነው የሆነው በአረብ ሀገራቶች ዙሪያ ላይ። ና ሄጄ ይህን ያህል ቆይቼ ይህን ያህል አገኛለሁ የሚባለው ነገር፣ በየአመቱ የሚወጣው ህግ፣ በየወሩ የሚወጣው ህግ፣ በየቀኑ የሚወጣው ህግ ስለማይታወቅ እንደ በፊቱ አይደለም። በፊት የሄዱት አውቀውበትን በትክክለኛው መንገድ የሰሩ ተጠቅመዋል። ሳያውቁ ደግሞ እድሜያቸውን የሚያባከኑ ምንም ነገር ሳይዙ እድሜያቸውን አቃጥለው ተመልሰዋል። ና ይሄ ሳውዲ ብቻውን በቂ ማሳያ ነው። አረብ ሀገራቶች በኢትዮጵያኖችን ብቻ ተለይቶ አይደለም የውጭ ሀገር ዜጎች በተለይ የሶስተኛ ዓለም ዜጎች የአፍሪካ ሀገሮች ላይ ያላቸውን ነገር በዲፕሎማሲ መንገድ ነው እንግዲህ በራሳቸው ፍቃድ ራሳቸውን እያንጠለጠሉ እንዲያወጡ እያደረጉ ያሉት። በነገራችን ላይ በሳውዲ ጉዳይ ላይ ይሄ የሀያ ሰላሳ እቅዷን በሚመለከት ከዚህ በኋላ በጣም አስገራሚ ነገሮች ማቅረባችን የሚቀጥል ይመስለኛል። የማይጠበቁ ነገሮች ሁሉ እየታሰቡ ነው እና እንመለስበት ይሆናል ወደፊት። የሳውዲን ጉዳይ እንቋጭ። የተከበራችሁ አድማጮቻችን ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።